ይህ የምትመለከቱ ተሽከርካሪ የ2026 ቶዮታ ሃይሉክስ ተሽከርካሪ ነው። ቶዮታ በ2026 ዓ ም ይህን ተሽከርካሪ ሙሉ በሙሉ በነዳጅ፣ በኤሌክትሪክ እንዲሁም ደግሞ በሃይብሪድ አማራጮች ይዞ ቀርቧል። አነሸርካሪዎች ከዲሴምበር አምስት አመት ም ጀምሮ ለገበያ እንደሚቀርቡ የተገለጸው ሲሆን ለይታ የቀረቡትም በትራንትና ሁለት በታይላንድ ውስጥ በተዘጋጀው የመኪና ሾ ላይ ነበረ። በዛሬ ውስታችን ምነሸርካሪዎች ምን ምን ነገሮች አሏቸው? አዲስ ሞዴል ከበፊተኞቹ ምን የተሻለ ነገር ይዞ መጥቷል? እንዲሁም ምን የተለዩ ነገሮች ተካተውበት አሚሉትም በደንብ እናያለን። ከመረጃዎች ጋር አብራሽ ምቆያርኒስ ነኝ። ምልከም ቆይታ ቶዮታ በአለማችን ላይ ስመ ገናና ከሚባሉ ተሸርካሪዎች መካከል አንዱ እንደሆነ ግልጽ ነው። ይህ ተሽከርካሪ በዓለማችን ላይ የለም የሚባልበት ቦታ የለም። ሁሉም ቦታ የምታኝ ተሽከርካሪ ነው። ይህ አዲሱ ሞዴል ደግሞ ዘጠነኛው ጀኔሬሽን ናቸው። እስካሁንም ባሳለፋቸው ዘጠኝ የተለያዩ ጀኔሬሽኖች የተለያዩ ሞዴሎቻቸው ለእይታ አቅርበዋል። ይህ ተሽከርካሪ የ2026 ዘጠነኛው ጀኔሬሽን ከበፊተኛው ጀኔሬሽን ጋር ብዙ ነገሩን ሼር የሚያደርግ ሲሆን ከእነዚህ መካከል አንዱ መኪናው የተገጠመለት ኢንጂኑ መመልከት እንችላለን። ይህ ተሽከርካሪ እንደ ፍላጎታችሁ በ2.4 ሊትር አራት ሲሊንደር ቱርቦ እንዲሁም ደግሞ በሁለት ነጥብ ስምንት ሊትር አራት ሲሊንደር ቱርቦ አማራጮች አሉ። እንዲሁም በሀገራችን ላይ በብዛት የምታገኙት ይህ በሁለት ነጥብ ስምንት ሊትሩ አራት ሲሊንደር ቱርቦ ሁለት መቶ አንድ የፈረስ ጉልበት ማመንጨት የሚችል ሲሆን እንደ አማራጭን በማይል ሃይብሪድ ማለትም ራሱን በራሱ ቻርጅ እያደረገ መጓዝ እንዲችል የሚያስችለው ሞዴሉም ለገበያ ያቀርበዋል። እንደምታውቁት ሀገራችን ላይ እነዚህ ማይል ሃይብሪድ የሚባሉ ተሽከርካሪዎች ከወራት በፊት ለገበያ ያቀርበው ጥሩ ተቀባይነትን ያገኙ ተሽከርካሪዎች ናቸው። አዲሱ ሞዴል ከበፊተኛው ጄኔሬሽን ከሚለይባቸው ነገሮች መካከል መኪናው የተገጠመለት ሰስፔንሽን ማለትም አረግራጊ ክፍል አንዱ ነው። ይህ ቶዮታ ሀይሉክስ የምንለው ተሽከርካሪ እንደምታውቁት ኤስአር ፋይፍ የሚባላሉ ከዛ ደግሞ የኮንፈርት ሞዴሎችም አሉት። ኤስአር ፋይፍ የምንላቸው ብዙ ጊዜ ለፕሮጀክት ለተለያዩ ስራዎች የምንጠቀማቸው ፊቸር ብዛት የሌለው ፊቸር የተገጠመላቸው ማለት ነው። በከተማችን ላይ አብዛኞቹ ነጫጮቹ ይሄ ለመንግስት ስራ ለፕሮጀክት ስራዎች የምንጠቀማቸው እነሱ አይነት ሞዴሎች አሏቸው። ደግሞ ለከተማ ውስጥ ለመዘነጠም የሚሆኑ እንደ ኢንቪንሲብል አይነት ሞዴሎች አሏቸው። እነዚህ ሞዴሎቻቸው ወደ ኢንቪንሲብል በሚሆኑበት ጊዜ አዲስ ሞዴል ላይ ከበፊተኞቹ በተለየ መልኩ የተሻለ ምቾት እንዲኖረው ተደርገው ዲዛይን ተደርገዋል። ሰስፔንሽኑም ቱን የተደረገው ለዚሁ ነው። ሌላኛው ደግሞ ለስራ የሆኑት ላይ ከኋላ እቃ ለመጫን በደንብ እንዲመች ዲፍ ስፕሪንግ ወይ ደግሞ ባሌስትራ፣ ብዛት ያለው ባሌስትራ ተገጥሞላቸዋል። ይህም ብዛት ያለው እቃ መጫን እንዲችል በማሰብ ነው። ወደ መኪናዎች የገዝታ ከመግባታችን በፊት ግን ሌላ ደግሞ ሞዴልም አላቸው እስከዛሬ ከምናውቀው በሃይብሪድ እንዲሁም በነዳጅ ሞዴል በተጨማሪ ሙሉ በሙሉ በኤሌክትሪክ የሚሰሩ ሞዴሎችም ለየት አቀርበዋል። በ2026 ዓ ም ለገበያ የሚቀርባል ተብሎ የሚገመተው የቶዮታ ሀይሉክስ ሙሉ ለሙሉ በኤሌክትሪክ የሚሰራ ሞዴሉ ከበፊተኞቹ ሙሉ ለሙሉ ለየት ያለ ነው። ከዚ በፊት ቶዮታ ሃይሉክስ ለአውስትራሊያው የማይኒንግ ካምፓኒ የተለያዩ የሌት ሸርካሪዎችን አቅርቦ እንደነበር የሚታወስ ነው። ለኢንተርናሽናል ማርኬት አያቅርበው እንጂ እነ ሸርካሪዎች የተገጠመላቸው የሌት ሞተር ከፊትና ከኋላ ተጨማሪ የሌት ሞተሮች የተገጠሙለት ሲሆን የተገጠመለት ባትሪ ደግሞ ባለ 59 ኪሎዋት አወር ሊቲየም አየም ባትሪ ተገጥሞልታል። ይህም ባትሪ የሚገኘው ከመኪናው ፍሎር ማለትም ከምንረግጠው ከእግራችን ስር እንደሌሎች የሌት ሸርካሪዎች ተገጥሞለት እናኛለን የመኪናው ሞተር ጉልበቱን በምናይበት ጊዜ እየሄደት ሞተር ጉልበቱ 193 የፈረስ ጉልበት እና 205 ኒውተን ሜትር ኦፍ ቶርክ ማመንጨት ይችላል። ይህ በነዳጅ ከሚሰራው ባለ 2.8 ሊትር አራት ሲሊንደር ሞተሩ ጋር በምናይበት ጊዜ ተመሳሳይ የሆነ ነው። ምክንያቱም እነሱ 201 የፈረስ ጉልበት ማመንጨት ይችላሉ። ይህኛው ደግሞ 193 አካባቢ የፈረስ ጉልበት የማመንጨት አቅም አላቸው። ተሽከርካሪው ታዲያ በአንድ ጊዜ ቻርጅ ምን ያህል ኪሎ ሜትር የመጓዝ አቅም አለው ብለን በምናይበት ጊዜ መኪናው የሚጠበቀው ከ240 እስከ 241 ኪሎ ሜትር ባን ጊዜ ቻርጅ ይሄዳል ተብሎ ነው። ከዛ በተጨማሪ ደግሞ በአንዳንድ ማርኬቶች ላይ እስከ 300 ኪሎ ሜትር መጓዝ እንዲችል ተደርጎ እንደሚቀርብ ገልጸዋል። እነ ሸርካሪዎች እንደምታውቁት በሲንግል ካፕ አላቸው፣ ደግሞ በደብል ካፕም አይኖራቸዋል። ከኋላ ታዲያ ምን ያህል የመጫን አቅም አለው ካላችሁ፣ ምክንያቱም ይህ የፒክአፕ ሸርካሪ ስለሆነ እስከ 715 ኪሎ ግራም የሚመዝን ዕቃ ከኋላ የመጫን አቅም ይኖረዋል። ሌላ ልዩ የሚያደርገው ነገር ደግሞ በገበያ ውስጥ ከምናገኛቸው የተለያዩ የኤሌትሪክ ተሽከርካሪዎች በተጨማሪ ለየት ባለ መልኩ የመኪናው ቦዲ ኦን ፍሬም ማለትም ፍሬምና ቦዲው ሻንሲውና ቦዲው የተለያየ ሆኖ ነገር ግን የኤሌትሪክ ተሽከርካሪ እንዲሆን የተደረገ ተሽከርካሪ የመጀመሪያው እንዲሆንም ያደርገዋል ተብሏል። ሌላኛው እንደነገርኳችሁ የሃይብሪድ አማራጩ ነው። እነዚህ የሃይብሪድ አማራጮቹ በሁለት ነጥብ ስምንት ሊትሩ አራት ሲሊንደር የናፍጣ ሞተሩ ላይ በ48 ቮልት ሊቲየም አየን ባትሪ የሪፍ ሞተር ተገጥሞለት እናገኛለን። ከዚህ በፊት ብዙዎቻችሁ ጠይቃችሁ የነበረ ይህ ሃይብሪድ ሲስተሙ መኪናው በኤሌክትሪክ ኃይል ብቻ መጓዝ እንዲችል ያስችለዋል ወይ? ብላችሁ ነበር። አያስችለውም። ይህ የሚያደርገው የተሽከርካሪ ላይ የተገጠመለት የሃይብሪድ ሲስተም መኪናውን ለማስነሳትና ደግሞ ትንሽ ለመንቀሳቀስ እንደማገዝ ነው እንጂ ሙሉ ለሙሉ በኤሌክትሪክ ኃይል የመጓዝ አቅም እንደማይኖረው ተገልጿል። ይህ እንደ ሰፖርት ሲስተም የተገጠመለት ሃይብሪድ ሲስተሙ ከኤሌክትሪኩ አንጻር መኪናው የተሻለ እቃ መጫን እንዲችል ያስችለዋል እንደነገርኳችሁ የኤሌክትሪኩ በሚሆንበት ጊዜ እስከ 715 ኪሎ ግራም የመጫን ይኖረዋል። ይሄኛው አዲሱ 2026 ሃይብሪድ ይ በ ሁለት ነጥብ ስምንቱ በሚሆንበት ጊዜ ደግሞ እስከ 1000 ኪሎ ግራም ድረስ የመጫን አቅም እንደሚኖረው ተገልጸዋል። ነገር ግን ይህን በ ሁለት ነጥብ ስምንት ሊትሩ የምታገኙት በደብል ካፕ ሞዴሎቹ ብቻ እንደሚሆን የገለጹ ሲሆን ኤሌክትሪካል መሪ ማለትም ኤሌክትሪካል ስቴሪንግ፣ እንዲሁም ደግሞ ድራይቪንግ ኤድ ማለትም ለስታሽከረክሩ የሚያግዟችሁ እንደ ክሩዝ ኮንትሮል ሌሎቹን ፊቸሮች ኤሌክትሪክ ኢኮኖሚም እንዲሁም በሃይብሪዱ ላይ ተካተውላቸው እንደሚቀርቡ ተገልጿል። በዋነኝነት ለውጥ የተደረገው የመኪናው ውጭ ገጽታው ላይ ሲሆን የመኪናው ውጭ ገጽታ እንደምትመለከቱት ከበሮቹ ውጪ ከፊትና ከኋላ ያሉት ሙሉ ለሙሉ ተቀየረው ለእይታ ቀርበዋል። አዲስ ሞዴል ላይ የፊተኛው ገጽታው ማለትም የፊተኛው መብራቶቹ ሙሉ ለሙሉ ኤልኢዲ መብራቶች ሲሆኑ በአይነታቸው ቀጠን ያሉና አነስ ያሉ ኤልኢዲ መብራቶች ተገጥሞለት እናገኛለን። መሀል ላይ የቶዮታ ሎጎ የነበረውን ቶዮታ የሚለውን ጽሁፍ የምናገኝ ሲሆን ከስር ደግሞ ግሪል እናገኛለን። ከሱ በተጨማሪ ካሜራዎቹን እንዲሁም ሴንሰሮቹን ተገጥሞለት ከፊተኛው ገጽታ ላይ እናገኛለን። ወደ ጎን ገጽታው የምንሄድበት ጊዜ ፕላስቲክ ክላዲንግ የምናገኝ ሲሆን ከዚህ በፊት ከምናቀው ቶዮታ ሀይሉክስ ጂአር ስፖርት ከሚባለው ጋር ተቀራራቢ የሆነ ፕላስቲክ ላሪን ተገጥሞለታል። በአይነቱ ተለቅ ያለ ማለት ነው። የቸርካሌ ተገጠመለት ቸርኬ በአይነቱ ተለቅ ያለ በ17 ኢንች እስከ 19 ኢንች የቸርኬ አማራጮች ያሉ ሲሆን ለሁሉም መንገዶች እንዲስማማ ተደርገው ነው የቀረቡት። የመኪናው በሮች በምናይበት ጊዜ በሮቹ ከዚህ በፊት ከነበረው ሞዴል ጋር ሙሉ ለሙሉ ተመሳሳይ ናቸው። ወደ ኋላ ገጽታው የምንሄድበት ጊዜ ደግሞ የኋላ ገጽታው ላይ ከጎን እንደ አዲሱ ፎርድ ሬንጀር ተሽከርካሪ መወጣጫ እናገኛለን። ከዚህ በተጨማሪ ደግሞ የኋላ መብራቶቹ ሙሉ ለሙሉ ኤልኢዲ ባይሆኑም ፓርሻል ኤልኢዲ ማለትም ግማሽ ኤልኢዲ፣ ግማሽ ደግሞ ሃሎጅኑ የሆኑ መብራቶች ተገጥሞላት እናገኛለን። ወደ መኪና ውስጥ የገጽታው ውስጥ ገባበት ጊዜ ደግሞ የመኪና ውስጥ የገጽታው በገበያ ውስጥ በአሁኑ ሰዓት ላይ የሚታገኙት ቶዮታ ላንድ ክሩዘር ፕራዶ የሚባለውን አዲስ ሞዴል ጋር ተቀራራቢ የሆነ ውስጥ ገጽታ አላቸው። ተለቅ ያለ ስክሪን፣ ማሞቅ የሚችል መሪ፣ እንዲሁም ማሞቅ የሚችሉ ወንበሮች የተገጠሙላቸው ሲሆን በቀጣይ ደግሞ ማቀዝቀዝም የሚችሉ ወንበሮች እንደሚገጠምላቸው ቲዮታ ገልጸዋል። በዋነኝነት የተሽከርካሪ ላይ ለውጥ ይደረጋል ተብሎ የተገመተ የነበረው የዲጂታል ዲስፕላይ ሆኖ ምክንያቱም ከዚ በፊት የነበሩት ዲስፕላዩ አናሎግ ነበረ። ይህኛው አዲስ ሞዴል ላይ ሙሉ ለሙሉ ዲጂታል እንደሚሆን ተገልጾ ነበር። እንደምታዩትም ዲጂታል ተደርጓል። እንደናንተ ድራይቭ ሞድ አማራጮችም ከፈለጋችሁ፣ በስፖርት በኮንፈርት በኖርማል በምትፈልጉት በምታሽከረክሩበት ጊዜ ግራፊክሳቸውም አብሮ የሚቀየሩ ናቸው። ሌላኛው ከበፊተኛው ጄኔሬሽን ይዘው የቀረቡት ነገር ደግሞ የተሸርካሪ ፓርት ታይም ፎር ዊል ድራይቭ የሚባል ነው። እንደምታውቁት ፎር ዊል ድራይቭ ሁለት አይነት አለ። ፓርት ታይም ና ፉል ታይም ፎር ዊል ድራይቭ ምንላቸው። ፉልታይም ፎር ዊል ድራይቭ ምንለው ሁል ጊዜ ፎር ዊል ድራይቭ ኦን የሆነ ማለት ነው። ሁሌም በአራቱ ጎማ ክሮል እያደረገ የሚጓዝ ተሽከርካሪ ማለት ነው። ነገር ግን ፓርትታይም በሚሆንበት ጊዜ ስንፈልግ ብቻ ፎር ዊል የምናደረገው ሳያስፈልግን ቱ ዊል የምናደረገው ተሽከርካሪ ማለት ነው። ይህ ቴዮታ ሃይሉክስ የምንለውም ተሽከርካሪ በፓርትታይም ፎር ዊል ድራይቭ ነው። ማለትም በዋነኝነት ጉልበት የሚላከው ለኋለኞቹ ጎማ ሲሆን፣ ይህም መኪናው የተሻለ እንዳጅ አጠቃቀም እንዲኖረው የሚያስችለው ነው። አስፈላጊ በሚሆንበት ጊዜ ግን ይህን ተሽከርካሪ ፎር ዊል ድራይቭ በማድረግ እንደፈለግን የአስፈለገን ቦታ ገብተን መውጣት እንድንችልም የሚያስችለን ለየት ያለ ፊቸራቸው ነው። ተሽከርካሪ ለእይታ በቀረበ በሰዓታት ጊዜ ውስጥ የተለያዩ አስተያየቶች የሰጡ ሲሆን፣ እናንተም ሀሳብ አስተያየታችሁን እስቲ ኮመንት ላይ ይጻፉልን። ለዛሬ ጀላቸው የቀረፉት መረጃ ይህን ይመስል ነበር። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃ ውስጥ ከምንገናኝ ድረስ መልካም ሁሉ ተመኘው።